በቅንግልፍ አለማግኘት እንደሚያሳብር ታውቃላችሁ ወይም ደግሞ የአእምሮ ችግር እንደሚያመጣ ታውቃላችሁ ከፍተኛ የሆነ የጤና መስተጓጎል ከፍተኛ የሆነ የጤና ችግር በከፍተኛ ሁኔታ እንቅልፍ አለማግኘት የተወሳሰቡ ችግሮችን የሰውነታችን ሲስተም መዛባት በከፍተኛ ሁኔታ የጤና መስተጓጎሎችን እንደሚያደርስብን ስንቶቻችንን የምናውቀው አብዛኞቻችን በቂ እንቅልፍ ማግኘት ያለብን እንዳንደክም ወይም ደግሞ በቀጣይ ቀናችን የተሻለ ውጤታማ እንድንሆን ብቻ አድርገን የምናስብ ብዙ ሰዎች አለን ነገር ግን በቂ እንቅልፍ ማግኘት እንዳንደክም ብቻ ሳይሆን በህይወት እንድንቆይም ጭምር ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። በዚህ ቪዲዮ ላይ በቂ እንቅልፍ ማግኘት ምን ያክል ጤናማ እና ውጤታማ ህይወት እንዲኖረን እንደሚያደርግ በደንብ የምናይ ይሆናል ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ ከኔ ጋር እንድትቆዩ በትህትና ጠይቃችኋለሁ። ዶክተር ሱራፌል ነኝ። ቻናሉን ሰብስክራይብ እያደረጋችሁ አንድ ጊዜ ብቻ የደውል ምልክቷን እየተጫናችሁ የዚህ የዩትዩብ ቻናል ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። ምክንያቱም ይህ ዩትዩብ ቻናል በጣም የምትማሩበት ሳይንሳዊ የሆነ የጤና ቪዲዮዎች ብቻ የሚለቀቁበት ቻናል ስለሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ከወደዳችሁት ላይክ እያደረጋችሁ ለሌሎች እህት ወንድሞች ሼር እያደረጋችሁ ከዚህ ቪዲዮ እንዲማሩ እንድታደርጉ በትህትና ጠይቃችኋለሁ ማለት ነው። በቀጥታ ወደ ቪዲዮችን ስንገባ ሰውነታችን ከምንም በላይ በህይወት ለመቆየት የሚያስችለውን ተግባራት ለማከናወን በቂ እንቅልፍ ያስፈልገዋል። ከዚህም በላይ ብዙ የጤና ተግባሮችን ብዙ ሲስተሞችን ለማከናወን ለማደራጀት የሚያስፈልግ በቂ የሆነ እረፍት ይፈልጋል። በእንቅልፍ ውስጥ ስንሆን በቂ የሆነ እንቅልፍ ስናገኝ ብዙ የጤና ክንዋኔዎች ይፈጠራሉ ማለት ነው። ከነዚህም ተግባሮች አራት ተግባሮችን አራት ዋና ዋና ተግባሮችን በሰውነታችን ውስጥ አስፈላጊ የሆነ ተግባሮች አሉ። በቂ እንቅልፍ ስናገኝ ሰውነታችን የሚያካሂደው ተግባሮች ማለት ነው። እነዛን አራት ዋና ዋና ተግባሮችን የምነግራችሁ ይሆናል ማለት ነው። የመጀመሪያውና ዋነኛው ነገር ምንድን ነው? በቂ እንቅልፍ ስናገኝ ሰውነታችን በከፍተኛ ሁኔታ በሽታ የመከላከል አቅማችንን ይጨምራል ማለት ነው። እንግዲህ በቂ እረፍት ስናገኝ ብዙ የሚያመርቱ የሚያመርተው ሆርሞኖች አሉ። እነዛም ሆርሞኖች በሽታ የመከላከል አቅማችንን እንዲጨምርልን ያደርጋል ማለት ነው። ለዛም ነው በሽታ ይዞን ወይም ደግሞ ስንታመም በቂ እረፍት ወይም ደግሞ በቂ እንቅልፍ ስናገኝ ከህመማችን ወይም ደግሞ ከተያዝነው በሽታ የምናገግመው ማለት ነው። አንድ ሰው በቂ እንቅልፍ ሲተኛ ሳይቶካይኔስ የሚባል ፕሮቲን ፕሮዲዩስ ያደርጋል። ይህም ፕሮቲን ከፍተኛ የሆነ ጥቅሞችን ይኖረዋል ማለት ነው በሰውነታችን ውስጥ የተለያዩ በሽታዎች ጉዳት እንዳያደርሱ ይከላከላል ማለት ነው። ስለዚህም በቂ እንቅልፍ ማግኘት በሽታ የመከላከል አቅማችንን በከፍተኛ ሁኔታ ይጨምርልናል ማለት ነው። ከዛም ከፍ ሲል የደም ዝውውራችንን ለማስተካከል በከፍተኛ ሁኔታ በቂ እንቅልፍ ማግኘት ይኖርብናል። ከዛም ባለፈ ደግሞ የልብ ህመም የመያዝ እድላችንን በከፍተኛ ሁኔታ ይቀንስልናል ማለት ነው። ስለዚህ በቂ እንቅልፍ ማግኘታችን በዋነኝነት በሽታ የመከላከል አቅማችንን በከፍተኛ ሁኔታ ይጨምርልናል ማለት ነው በነዚህ ምክንያቶች በቂ እንቅልፍ ማግኘት ይሄን ያክል የጤና ጥቅም ይኖረዋል ማለት ነው። ሌላኛውና ዋነኛው ነገር ምንድን ነው? በቂ እንቅልፍ ካላገኘን ክብደት እንድንጨምርና የምግብ መፈጨት ሂደታችንን እንዳንቆጣጠር ወይም ደግሞ ሰውነታችን የምግብ መፈጨት ሂደትን ኮንትሮል እንዳያደርግ ያስተጓጉልበታል ማለት ነው። ስለዚህ በቂ እንቅልፍ ስናገኝ ክብደታችንን እንድንቆጣጠር ያደርገናል፣ የምግብ መፈጨት ሂደታችንን ይቆጣጠርልናል ማለት ነው። እና ቅድም እንደነገርኳችሁ በቂ እንቅልፍ ማግኘታችን ዋና ዋና ሚናዎችን የሚጫወት ይሆናል ማለት ነው። ለምሳሌ ቅድም እንደነገርኳችሁ ሆርሞናል ሬጉሌሽን ላይ በጣም ከፍተኛ ሁኔታ በቂ እንቅልፍ ማግኘታችን ሆርሞን ሬጉሌት እንዲያደርግ ሰውነታችን እንዲቆጣጠር የሚለቀቁ ሆርሞኖችን እንዲቆጣጠር ያደርጋል ማለት ነው። ስለዚህ ይህን ሆርሞን ሬጉሌት የሚያደርግ ከሆነ በቂ እንቅልፍ የምናገኝ ከሆነ አፒታይታችንን ኮንትሮል እናደርጋለን ማለት ነው። ነገር ግን በቂ እንቅልፍ የማናገኝ ከሆነ አፕታይትን ኮንትሮል አናደርግም። ምክንያቱም ቅድም እንደነገርኳችሁ ሆርሞኖች ይለቀቃሉ በቂ እንቅልፍ በምናገኝ ሰዓት፣ ካላገኘን ደግሞ ሌፕቲን የምንለውን ሆርሞን እንዳይለቀቅ ስለሚያደርግ የዚህ ሆርሞን አለመለቀቅ ደግሞ የረሃብ ስሜት እንዲሰማን የማድረግ እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ቅድም እንደነገርኳቸው አፒታይትን ኮንትሮል ያደርጋል ምክንያቱም ሆርሞኖችን ሬጉሌት በማድረግ ማለት ነው። ስለዚህ ሌፕቲን የማይመረት ከሆነ ይህ ሆርሞን ወይም ደግሞ ይህ ሌፕቲን የምንለው ሆርሞን የማይመረት ከሆነ የረሃብ ስሜት እንዲሰማን በከፍተኛ ሁኔታ ያደርጋል ማለት ነው። ይህ ከሆነ ደግሞ በከፍተኛ ሁኔታ የምናገኘውን ምግብ ስለምንም ለመመገብ የክብደት መጨመር ይፈጠራል ማለት ነው። ከዛም ከፍ ሲል የክብደት መጨመር ከተፈጠረ የስኳር ህመም የመያዝ እድላችን በከፍተኛ ሁኔታ እየጨመረ ነው የሚሄደው ማለት ነው። ሌላኛውና ዋነኛው ነገር ምንድን ነው? ሜንታል ሄልዝ ነው። እንደሚታወቀው በቂ እንቅልፍ ማግኘት ከሜንታል ሄልዝ ጋር በጣም ከፍተኛ የሆነ ኮኔክሽን አለው። የጤና ጥቅሞችን የምናገኘው ሜንታል ሄልዛችን ጥሩ ሲሆን ከፍተኛ የሆነ የእንቅልፍ ማጣት ምን ያክል ችግሮችን እንደሚያመጡብን መንስኤው ወይም ደግሞ መነሻው ሜንታል ሄልዝ ጋር ተያይዞ ነው ማለት ነው። ምክንያቱም ሰውነታችን በከፍተኛ ሁኔታ ሬጉሌት የሚደረገው በአእምሯችን ስለሆነ የአእምሮ ጤንነታችን ካልተረጋገጠ ወይም ደግሞ በቂ እንቅልፍ ካላገኘን ምን ያክል የጤና ችግሮች እንደሚያጋጥሙን ግልጽ ነው ማለት ነው። ስለዚህ ከሜንታል ሄልዝ ጋር በከፍተኛ ሁኔታ የሚያያዝ ነው የሚሆነው ማለት ነው። ብዙውን ጊዜ ድብርት፣ ትኩረት ያለማድረግ፣ የማስታወስ ችሎታ መቀነስ ብዙ የስራ ሁኔታዎች ላይ ፕሮዳክቲቭ ያለ መሆን ችግሮች የሚታዩት ከበቂ እንቅልፍ ከአለማግኘት ጋር ተያይዞ የሜንታል ሄልዝ ዲስተርብ በሚሆንበት ሰዓት ነው ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንቅልፍ አለማግኘት ምን ያክል የጤና ችግሮች እንደሚያጋጥሙን የሚያሳይ ነው ማለት ነው፣ ከሜንታል ሄልዝ ጋር ተያይዞ ማለት ነው። አራተኛውና የመጨረሻው ምንድን ነው? ከእድገት ጋር የተያያዘ ይሆናል ማለት ነው። ይህም በተለይ ደግሞ በህፃናት ላይ በከፍተኛ ሁኔታ ትልቅ የሆነ ተጽዕኖ ይኖረዋል ማለት ነው። ማንኛውም ሰው በቂ እንቅልፍ በሚያገኝ ሰዓት እስፔሻሊ ደግሞ ህጻናቶች ላይ ወይም ደግሞ ታዳጊዎች ላይ በቂ እንቅልፍ በሚያገኙ ሰዓት ግሮዝ ሆርሞን እንዲመረት ያደርጋል። በቂ እንቅልፍ ማግኘት ከግሮዝ ሆርሞን ጋር ስለሚያያዝ ማለት ነው። ግሮዝ ሆርሞን ሲመረት በበቂ ሁኔታ ሲኖር የመስል ቢውልዳፕ እንዲሆን ያደርጋል፣ በከፍተኛ ሁኔታ እድገትን ይጨምራል ማለት ነው። ስለዚህ በቂ እንቅልፍ ማግኘት በህጻናትም ብቻ ሳይሆን በአዋቂዎች ላይም እስፔሻሊ ደግሞ ጂም የሚሰራ ሰው በቂ እንቅልፍ ማያገኝ ከሆነ ምንም ያክል እንኳን ጂም ቢሰራ መስል ቢውልድ ማድረግ ይቸገራል ማለት ነው። ስለዚህ ጂም የምትሰሩም ሰዎች በዚሁ ማወቅ ያለባችሁ ነገር ምንድን ነው፣ በቂ እንቅልፍ ማግኘት እንዳለባችሁ በደንብ ማወቅ ይኖርባችኋል ማለት ነው። ምክንያቱም በቂ እንቅልፍ ካላገኛችሁ መስል ቢውልድ ማድረግ ስለማትችሉ ማለት ነው። የዛሬው አስተማሪ ቪዲዮ ይህንን ይመስል ነበረ። በጣም እንደተማራችሁበት ተስፋ አደርጋለሁ። ማንኛውንም አይነት ጥያቄ መጠየቅ ከፈለጋችሁ በውስጥ መስመርም ኮሜንት ላይም ማስቀመጥ ትችላላችሁ። በዚህ ቪዲዮ በጣም እንደተማራችሁ ተስፋ አደርጋለሁኝ። በቀጣይ አስተማሪ ቪዲዮ እስከምንገናኝ ድረስ መልካም ቆዩልኝ እያልኩኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ ለሌሎች እህት ወንድሞች ሼር እያደረጋችሁ እንዲማሩበትና እንዲጠቀሙበት እንድታደርጉ በትህትና እጠይቃችኋለሁ። በቀጣይ አስተማሪ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።